ዛሬም ቅድስት ድንግል ማርያም ብሬት አይናችን ሆና ትገለጣለች እና በአይን ቀልድ የለም ይባላል። በአይን ቀልድ የለም እና በእመቤታችንም ኦርቶዶክሳውያን ቀልድ አያውቁም። ያወዷታል፣ ያከብሯታል፣ ያገኗታል። ግን ፍጡር አክብሯት የምትከብር የምትገኝ አይደለችም። ክብርት መሆኗን ገናና መሆኗን መመስከራቸውን መናገር ነው እንጂ እግዚአብሔር ራሱ አክብሯታል፣ እናቱ አድርጓታል። ይህን ማወቅ መረዳት ሰውነት፣ መብራት አይንናት ይላል እና አይን እንዲህ ጤናማ ብትሆን ሰውነት ሁሉ ብሩ ይሆናል ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? የማቴዎስ ወንጌል ምዕራፍ 6 ቁጥር 22 እስከ 28 ስለ ጤናማ አይንና ስለ ታመመ የጨለማ አይን መስሎ ነው የገለጠውና ጤናማ አይን የሚሰጠው ጥቅም፣ የታመመ የጨለማ አይን የሚያደርሰውን ጉዳት አስተምሯል። በአይን ምሳሌና ቅዱስ ኤፍሬምም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትምህርት ተነስቶ ልዩ በሆነ የነገረ መለኮት አገላለጽ ድንግል ማርያም

በሁለት አይን መስሎ ነው ያነጻጸራቸው። ይኸውም ሔዋንን በታማሚና በታወረ ግራ አይን የመሰለበት ምክንያት እንግዲህ፣ አይን ከጨለመ አጠቃላይ ማለት አይነ ስጋ ቢጨልም በሚታየው በሚዳሰሰው ነገር ሁሉ ጨለማ ያጋጥማል። መሪ ከሌለ በቀር እግር በየመንገዱ ላይ በሚገኘው እንቅፋት ሊመታ ይችላል፣ እሾህ ሊወጋው ይችላል። ይሄ እንግዲህ አይነ ስጋ ነው። አሁን እንግዲህ በዚህ ላይ ያለውን ነው የቅዱስ የፍሬም ትምህርት የምናየው እና በተመሳሳይ መልኩ በሔዋን ስህተት ምክንያትም የሰው ዘር ብርሃነ ብርሃናት ከሆነው ከእውነተኛው ብርሃን ከልዑል እግዚአብሔር ተለይቶ ኃጢአት በመስራት ጣዖት በማምለክ በጨለማ ውስጥ እየተሰነካከለ ለ5500 ዘመን በታላቅ ጨለማና በሞት ጥላ ውስጥ እንዲቆይ እንዲኖረ ማለት ነው። ስለዚህ ሔዋን ማለት የታወረች የግራ አይን ናት። ግራ እንግዲህ ደካማ ነው፣ ቀኝ ግን ፈጣን ነው። እና በዓለም የደከመባት ማለት ነው ግ ሰነፍ ነው፣ ዓለም የሰነፈባት ግራ የጠመመ ነው፣ ዓለም የጠመመባት ናት። ቀኝ ግን ሀያል ነው፣ ቢመታ ያደቃል፣ ቢወረውር ያደቃል፣ ቢያስር ያጠብቃል፣ ብርቱ ነው እና ዓለም ደግሞ በድንግል ማርያም እንደገና ብርታቱን አገኘ። ቀኝ ፈጣን ነው፣ እንደገና ፍጥነቱ ተመለሰለት፣ ምክንያቱም ክርስቶስን የወለደች ምክንያተ ድህን በመሆኗ። ለዚህ ነው እንግዲህ ቅዱስ ኤፍሬም ቅዱስ ድንግል ማርያምን ጤናማ በሆነችው ብርህት በሆነችው አይን የመሰለበት ምክንያት ጌታችን እንዳስተማረ አይን ጤናማና ና ብሩህ ቢሆን ሁለመናችን ብሩህ ይሆናል። ጨለማ ይርቃል። ምንም እሾህ እንቅፋት አያገኘንም። ስለዚህ በሔዋን ስህተት ምክንያትም ጣዖት በማምለክ ኃጢአት በመስራት በኃጢአት በሞት ጥላ የጨለመበት ዓለም እንደገና ፍዳውን አስወግዶ የጣለ ብርሃን ክርስቶስን ብሬታይን ከተባለች ከቅድስ ድንግል ማርያም በተወለደ ጊዜ ያው የሚታወቀው ይሄ የጨለመበት ዓለም እንደገና የእግዚአብሔርን መንገድ የእግዚአብሔርን ሕግ የሚያይበት የሃይማኖትን አይን ገንዘብ ስላደረገ ሊቁ ቅዱስ የፍሬም በብሬታይን ቅድስት ድንግል ማርያምን መስሏልና ይህንን ድንግል ማርያም የብርሃንን ምንጭ የተቀበለች መሬት ናት። በእርሷ በኩል ዓለምና በዓለም ያለ ሁሉ በብርሃን ተመላ። በሄዋን ምክንያት ጨልሞ ነበር፤ ምክንያቱም የክፉ ሁሉ ምንጭ ሆናለችና። እመቤታችን ማርያምና ሄዋን ይላል በምሳሌያቸው አንድ አይኑን እንዳጣ በአንድ አይኑ ሰውነቱ ሁሉ ብርሃን የሆነለትን ሰው ይመስላሉ እያለ ያነጻጽራልና፣ ምን ይላል ሲቀጥል የሚታየው ዓለም ይላል ሁለት አይኖች አሉት ሄዋን የታወረው የግራ አይኑ ናት ይላል። ለዓለም የሚያው የቀኝ አይኑ ደግሞ ድንግል ማርያም ናት ይላል። በጨለማው አይን በኩል አለሙ ሁሉ በጨለማ ተዋጠ ይላል እና ሰዎችም በጨለማ ዳበሳ ጀመሩ። ምክንያቱም በሕይዋን የታወረችው አለምን ነው የሚያነሳውና ግን የሚያደናቅፋቸው ድንጋይ አሁን አይን ቢታወር ድንጋይ እንደሚያደናቅፍ ድንጋይ፣ ጣዖት፣ ሐሰትን የሚናገረው ይሄ በድን ግዑዝ ህዝቡን ሁሉ እያደናቀፈ ሰውን ሁሉ ይጥል ነበር ይላል። ነገር ግን አለ በቀኝ አይኑ አለም በብርሃን ሲመላ ከሰማይ ወረደው አማናዊ ብርሃን በመካከል ሲገኝ ሰው ዳግመኛ ከእግዚአብሔር ጋር ታረቀ ይላል። አይን ብሩህ ከሆነ የሚያሰናክል አለት እንደሌለ ሁሉ የሚያሰናክለው አለት ሁሉ የህይወቱ አጥፊ እንደሆነ ተረድቷልና በማለት ሊቁ ቅዱስ ኤፍሬም። በጣም ጽፏል፣ ላለው ቅድስት ድንግል ማርያምን በእጅጉ የምትወዱ ልክ እንደ ዮሐንስ በመስቀል ስር ቅድስት ድንግል ማርያም እንደተሰጠችው ያደራ እናታችን ብላችሁ የእመቤታችን እናትነት ቅድስና፣ ንጽህና የምትመሰክሩ ውድ ሚመናን፣ ያው አስተያየታችሁን እያነበብኩ ነው። በጣም ደስ ብሏቸዋል። ለልጆቻችሁ እያስተማራችሁ እንደሆነም ተረድቻለሁ። እጅግ ግሩም ነው። በዛሬው መርሃ ግብራችን አስራ ሰባተኛ በኦሪት ዘፍጥረት ላይ የተጠቀሰ የቅድስት ድንግል ማርያምን ምሳሌዋን እናያለን። ወደ 140 በላይ ነው ምሳሌዋ። እንግዲህ እግዚአብሔር እስከፈቀደልን ድረስ እነዚህን ሁሉ ለመዳሰስ እንሞክራለን። አሁን ግን አስራ ሰባተኛዋ ምሳሌ ብሬታይን ወይም ዘሉሚኒየሳይ ብሎ ቅዱስ ኤፍሬም የተናገረውን ሊቃውንት፣ በተለይ ቅዱሳት መጻሕፍትን በጥልቀት በማጥናታቸው ሔዋንና ቅዱስ ድንግል ማርያምን አነጻጽረዋል። በተለይ ባለፈው መርሃ ግብራችን 16ተኛውን የቅዱስ ድንግል ማርያምን ምሳሌ ወይም ዳግሚት ሔዋን ወይም አዲስት ሔዋን የመባሏን ነገር ስናጠና አይተናል። እንግዲህ ሔዋን ለሰው ልጆች ሁሉ የመውደቅ የተስፋ መቁረጥ ምክንያት ስትሆን፣ ቅዱስ ድንግል ማርያም ደግሞ የተስፋ ምንጭ ሆና ተገልጣለች። ለዚህ ነው ሔዋን ሁለተኛይቱ ሔዋን የተባለችው ያቺ የቀደመችይቱ አካለ ከይሲን ማደሪያ ልሳነ ከይሲ መናገሪያ ያደረገውን የእባቡን ድምፅ የሐሰተኛውን ድምፅ ሰምታ የእግዚአብሔርን ትእዛዝ ከማክበር ይልቅ የሐሰተኛውን ድምፅ በመስማቷ ለሰው ልጆች ሁሉ የመውደቅ የመርገም መነሾ ስትሆን፣ ቅድስት ድንግል ማርያም ደግሞ ከእግዚአብሔር ተልእኮ የመጣውን እውነት የሚመሰክረውን የቅዱስ ገብርኤልን ብሥራት በእምነት ተቀብላ እንደ ቃል ይደረግልኝ በማለቷ ቅድመ ዓለም የነበረ ያለ የሚኖር በአምላክነት በፈጣሪነት በዕበይ በክብር በኃይል በክሂል ከአብ ከመንፈስ ቅዱስ ጋር የተካከለውን እግዚአብሔር ወልድን በኅቱም ድንግልና ጸንሳ በኅቱም ድንግልና በመውለዷ ለሰው ልጆች ሁሉ የመነሳት የተስፋ ምንጭ ሆና ተገልጻለች። በተለይ ቅዱስ ኤፍሬምም የልደትን ነገር በተናገረበት ድርሳኑ ላይ ምን ይላል? ሔዋን የእግዚአብሔር ሕግ በመጣሷ ያው እንደሚታወቀው የልጅነት ጸጋዋ ተገፎ በሐፍረት በጉስቁልና በዛፉ መካከል ስትገኝ፣ ቅድስት ድንግል ማርያም ግን በአንጻሩ ንጽህናን ቅድስናን መጎናጸፏን ሲመሰክር እንዲህ ይላል። ተያያዥነት ያለው ስለሆነ ነው። ሔዋን በድንግልናዋ እያለች የሐፍረት ቅጠል ለበሰች ይላል። እውነት ነው፣ በዛፉ መካከል የሐፍረት ቅጠል አገልድማለች። ነገር ግን ጌታ፣ ያንተ እናት ድንግል ማርያም በድንግልናዋ የክብርን ልብስ ለበሰች፣ ይኸው የሰውን ዘር አጠቃለለ በማለት ወላዲት አምላክ የመባልን ጸጋ ማግኘቷን ይጽፍልናል። ስለዚህ ይሄው ሊቅ ጥንት አዳምና ሕያዋን ባጠቃላይ የሰው ልጆች ማለት እንችላለን የሚያጣነውን የልጅነት ጸጋ የክብር ባለቤት ጌታችን ከቅድስት ድንግል ተወልዶ እንደመለሰልን ሲመሰክር በዛፎች መካከል ይላል። ራቁቱን ለነበረው ወገኗ ድንግል ማርያም የክብርን ልብስ አዘጋጀችለት ይላል። በጣም ይደንቃል። ለበሰው፣ ውበትን ተቀዳጀ። ሚስቱ ሔዋን ከክብር እንዲያንስ አደረገችው አዳምን። ሴት ልጁ ድንግል ማርያም ግን ረዳችው፣ እርሱም ብርቱ ሆነ። ጌታ ሆ ይላል፣ ያመሰግናል በአንተ እነዚህ በኤዶም ገነት የሚያዝኑ ሁለት ሰዎች መጽናናትን መነቃቃትን ያገኙ። ክብራቸውን የተነጠቁ ቅጠልን ለበሱ። ለእነርሱ ስትል በመጠቅለያ ጨርቅ ተጠቀለልክ፣ እነርሱ ገነት ይገቡ ዘንድ ይላል። አይገርምም? እነዛ በበለስ ቅጠል እርቃናቸውን ሲጠቀለሉ አንተ ደግሞ ለነርሱ ስትል በመጠቅለያ ጨርቅ ተጠቀለል ወጠ ብለ ለቶ በአጽረክት ይላል። በመጠቅለያ ጨርቅ ጠቀለለችው ይላል። በማለት እንግዲህ ኤፍሬም ልጅነትን ተገፈው በመንጸፈደይን ወድቀው በግራጋንን ተረግጠው ሲያዝኑ ሲተክሱ ለነበሩ ለሰው ልጆች የቀደመ ቦታቸው ገነትን የቀደመ ክብራቸው ልጅነትን መልሶ የሰጠ ክርስቶስን ወልዳ ያስገኘችልን አዳም በሚስቱ በሔዋን ያጣውን የክብር ልብስ ዳግመኛ እንዲጎናጸፍ ያደረገች ምክንያት ይህን ድንግል ማርያም መሆኗን መስክረዋል። በጣም ይገርማል።